በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ተማምነን በእለተ ቀዳሚ ሰንበት የሚነበብ የሚጸለይ የጌታችንና አምላካችን የመድኃኒታችን የኢየሱስ ክርስቶስ ዜናውን እንናገር ዘንድ ነው። የመድኃኔ ዓለም ትምህርተ መስቀሉ የእግዚአብሔር ምሳሌው ዓለም ከመፈጠሩ አስቀድሞ ከእግዚአብሔር ጋር ያለ ትምህርተ መስቀል የከብ ነው። የእግዚአብሔር ምሳሌው የሆነ ትምህርተ መስቀል ከሁሉ አስቀድሞ ተፈጠረ። በእሱ አምሳል አዳምን ፈጠረው። ለመላእክትም የመስቀል ምልክት አቅሊል አላቸው። እንደ መብረቅ ያለ ዘውድም አላቸው። የመስቀል አምሳል በትርም አላቸው። ፊታቸውንም በመስቀል ምልክት ይሸፍናሉ። የመስቀል ማዕዘኑ አራት እንደሆነ የመንበሩም ጎኖቹ አራት ናቸው። ይህ መስቀል የሄኖስ የሽቱ እንጨት ነው። የአብርሃም የወይራ እንጨቱ፣ የይስሐቅ የነጭ ሐረጉ፣ የያዕቆብ የዕጣኑ እንጨት ነው። ይህ መስቀል የሙሴ የሃይማኖት በትሩ ነው። ይህ መስቀል ክንድን በኤፍሬም እና በምናሴ ራስ ላይ በማስተላለፍ የጥላ ምልክት ነው። ይህ መስቀል የኤርሚያስ የሎሚ በትሩ ነው። የኢሳይያስ የስሙ መታሰቢያ ነው። ይህ መስቀል በሰሎሞን ያለ የእንኮይ እንጨት ነው። ከእንኮ ከእንኮይ ያነሳሁህ በዚያም የወለደች እናትህ ታምመች ብላ። ይህቺ ሙሽራ ስለ ሙሽራዋ ብዙ ተናግራለችና ስለ መስቀሉም ከጥላው በታች መቀመጥን ወደኳለች። ስለ ስጋው ስለ ስጋውም ፍሬው ለጉሮሮይ ጣፋጭ ነው። ስለጎኑ ውሃም ወዳጄ ለኔ እንደተቋጠረ ከርቤ ነው አለች። ስለመስቀልም በሱ ሰላምን አገኛለሁና አለች። ቤተክርስቲያንም ሙሽራዋ መድኃኔ ዓለምን እንዲሁ ትለዋለች። ያዕቆብ ዮሴፍን አሕዛብን የሚወጋቸው የላም ቀንድ ነውን የላም ጥጃ ነው ብሎ በባረከው ጊዜ ሙሴ የተናገሩትን ቤት ምንድን ምንድነው? ላሚቱም በችግራችን ጊዜ የምታድነን እመቤታችን ቅድስት ድንግል ማርያም መድኃኒታችን ድንግል ማርያም እመቤታችንና መድኃኒታችን ቅድስት ድንግል ማርያም ናት። ጥጃውን በድንግልና ከሷ የተወለደ ይህ መድኃኒታችን ነው። የቀንዱም ትርጓሜ ይህ መስቀሉ ነው። ሁለት ቀንዶችም የመስቀሉ ግንዶች ናቸው። የናዝሬቱ ኢየሱስ የተሸከመውና የቅራኔዎ ስምዖን የተሸከመው አንዱ ወደ ላይ የቆመው አንዱ የተጋደመው የመስቀል ግንድ ነው። ነጭ በግ በነጭ ሐረግ ተይዞ ከሰማይ እንደወረደ እንሆ የሚያስደነግጥ የላም ጥጃ መድኃኒታችን ነው። እንደዚሁም ሁሉ ክርስቶስ መስቀሉን ተሸክሞ ሄደ። ይህ መስቀል ለቅዱሳን በመንገድ የተተወ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ፍለጋው ነው። መንገድም ማለት ቅዱስ ወንጌል ነው። ይህ መስቀል አጋንንትን የሚያሳድዳቸው፣ ሰይጣናትን የሚበትናቸው ነው። ኦሪት አንዱ ሺውን ትውልድ ያሸንፋቸዋል፣ ሁለቱ እልፉን ያሳደዷቸዋልም እንዳለች አንዱ ማለት ይህ መስቀል ነው። ሁለቱም የመድኃኒታችን ስጋውና ደሙ ናቸው። ይህ መስቀል የባህር ጸጥታው የመርከቦችም ወደብ ነው። ይህ የቀራኔው መስቀል የቁርባን ህብስትም ያፈራው ነው። ይህ መስቀል የጎኑ ውሃ ያጠጣው የጎኑ ደም የሚያረካው ነው። ይህ መስቀል መጠጊያችን፣ ኃይላችን የደህንነታችንን ምልክት የነጻነታችንን ምስክር ነው። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም ፈጽሞ የማይለይ ነው። እንደዚሁም መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። እንዲህ እናምናለን እናመልካለንም መልካለንም እንዲህ እንናገራለን እናመሰግናለንም። እንዲህ የሚያምን ይድናል። እንዲህም የማያምን ይደየናል። የአባታችን ያውነ መባጫውን ጸሎቱ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅርታውና ቸርነቱ የመስቀሉን በረከት በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለም አብሮ ይኑር። አሜን። አንድ አምላክ በሚሆን በወልድ በመንፈስ ቅዱስ ስም አምነን መጋቢት ሀያ ሰባት ቀን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መድኃኔ ዓለም ከእናቱ ከቅድስት ድንግል ማርያም ጋርና ከቅዱሳን መላእክት ጋር ክብርት በምትሆን በሆሳዕና ዕለት በሌሊት ስእሁድ መጣ ስለሞቱም ገናንነት ካህናትን ሰበሰበ። በምድር ላይ አርአያውም ተለወጠ፣ በሰማያትም እንዳለ ሆነ። በዕለተ ቀዳሚት የሚነበብ የአባታችን የመብዓ ጽዮን ገድሉ እንዲህ ነው። ጌታችንም ብፁዕ መብዓ ጽዮንን የሞቱን መታሰቢያ ስለሰጠ ወደደው፣ እሱም አገለገለ። ብፁዕ አባታችን መብዓ ጽዮንንም እንደ ዲያቆናት አለቃ እንደ ቅዱስ እስጢፋኖስ ሾመው። የመላእክት አለቃ ቅዱስ ሚካኤልንም ቅዱስ ዮሐንስም በየወገናቸው አቆማቸው። በሶስቱ መንበርም ሶስት ወገን ሆነ። የሚላላኩት ዲያቆናትንም የዛን ጊዜ አወቋቸው አለ። ቁርባንም ከተፈጸመ በኋላ ጠርቶ በፊቱ አቆመኝ። በፊትም በየወሩ መታሰቢያዬን አይን ስለምታደርግ አስራትና ቃል ኪዳን ሰጥቼሃለሁ። አምስት ሺህ ነፍሳትንም እምርልሃለሁ አለኝ። መታሰቢያዬንም እንዳንተ የሚያደርግ ሁሉ በየወሩ አምስት ሺህ ነፍሳት፣ በአርብ ቀንም ሦስት መቶ አርባ ነፍሳትን አወጣለታለሁ። ላንተ ግን ስለ ስቅላቴ የሐጣንን እኩሌታ ሰጠው። አንተንም በወርቅና በእንቁ ልብስ ከፀሐይ ይልቅ በሚያበራ በንጹሕ አክሊልም እሸልምሃለሁ አለኝ። ይህንንም ብሎ ክብርና ባለመዋልነትን ሰጠው። እሱም ሰገደለት። ጌታዬ መድኃኔዓለም ሆይ በጎ ሥራህን ጨርስልኝ። በእኔ የተማጸነውንና የኔን የበደለኛውን የባሪያህን ስሜን የጠራውን ማርልኝ አለው። ልመናህን እፈጽምልሃለሁ። ስምህን የጠራና በአንተ የተማጸነውን ከሞትክም በኋላ መታሰቢያህን ያደረገውን አንተም ከምታደርገው ከሞት መታሰቢያይም ቁራሽ የበላውንም ከሩቅም ሆኖ ወሬህን ሰምቶ በልቡ ደስ ያለውና የወደደውን ከሞቴ የመታሰቢያ መድረስ ባይቻለው እምረዋለሁ አለው። መድኃኔዓለምም ይህንን ብሎ በቅዱስ ስጋውና በክቡር ደሙ ማለለት። እናቱ ቅድስት ድንግል ማርያምም ስለኔ ምን ትሰጠዋለህ አለችው። እናቴ ሆይ በበዓልሽ ቀን አምስት ሺህ ነፍሳትን እምርለታለሁ አላት። በዚያን ጊዜም ተነሳ፣ እግሩን ሳመችው፣ አመሰገነችውም እኛም ይህ ጸጋ ከእግዚአብሔር በምን ተሰጠህ? ስለ ድካምህ ነውን? ወይም ስለ ጸሎትህ ነውን ብለን ጠየቅ ነው። እሱም ስለ ተጋድሎ አይደለም የመድኃኔ ዓለም የሞቱን መታሰቢያ ስለማደርግ እንደ ቸርነቱ ገናንነት በየቀኑ ስድስት መቶ አስራትንም ሰጠኝ እንጂ አለን። ዳግመኛም ከጸሎት ሁሉ ተለይቶ የምወደው ትንሽ ጸሎት አለኝ ስለዚህም ነፍሳት በየቀኑ ከሲኦል ይወጡልኛል አለን። የመድኃኔ የዓለም መንግስቱ እስከ ዘላለም የማያልፍ ሹመቱ ይባረግ። ይህንንም ነገር ይህንን መጽሐፍ ለጻፈ የብቻው የነገረው አይደለም ባንድ ሆነው ለለመኑት ለሶስቱ ሰዎች ነገረ እንጂ። ከነሱ አንዱ ቄስ ነው፣ ሁለቱ ዲያቆናት ናቸው። ከጥንትም መድኃኔ ዓለም ዘወትር እንደሚጎበኘው ለምዕመናኑ ይነግራቸዋል። የወንጌል ወንጌል በሁለትና በሶስት ምስክር ነገር ሁሉ ይጠናልም እንዳለ እነሆ ብዙ ቅዱሳን መንፈስ ቅዱስ እንዳሳያቸው ምስክሮች ሆኑ። መድኃኔ ዓለምም ወደ እርሱ ይወስደው ዘንድና ከዚህ ዓለም ድካም የሚያሳርፈው ዘንድ በወደደ ጊዜ አንድ መነኩሴ ወደ እርሱ መጣ። በሰማይም ሶስት ጨረቃዎችን አየው። ወደኔም ቀርበው ቅዱሳንን ሆኑ ተክለ ማርያምንም ተዘጋጅ ከዚህ ከኃላፊው ዓለምም የምትሞትበት ቀን ደርሷልና ብለው አሉኝ አለው። ሰምቶም የአምላኬ ፈቃድ ይሁን፣ በምድሩ ያለ መድኃኔ ያለም ያለ ሞቱ መታሰቢያም በቀር ምን ተስፋ አለኝ? እኔም ወደዚያ ወደ ብርሃን ሀገር መሄድ እንወዳለሁ አለ። ከዚያም ተነስቶ ወደ ማርያም ደብር ሄደ። ቅዱሳንንም ሁሉ እጅ ነሳቸው። የሆነውንም ሁሉ ነገራቸው። ከነሱም ተጽናንቶ በሰላም ተሸኘ። ይህ ነገርም ከሆነ ጊዜ ጀምሮ በቅዱሳን የተመሰለ ጨረቃ በአንደኛው ወር በሀያ ሁለት ቀን ታመመ። ከታመመም በኋላ በሶስተኛው ቀን ቅዱሳን የሆኑ ልጆቹን ሁሉ ሰበሰባቸው። በመፈቃቀር ኑሩ፣ በመድሃኔ ዓለምም ትእዛዝ ሂዱ፣ የሞቱንም መታሰቢያ አድርጎ አላቸው። ብዙ የጽርቅ ነገሮችንም ከመከራቸው በኋላ ወደ ሰማይ አንጋጠጠ። ምን ታያለህ? አሉት ፍጹም ድንቁ ነገርንም ፍጹም ድንቅ ነገርን አየሁ አላቸው። ቅዱሳን በዚህ ይጨናነቃሉና። እንዲህም ባላቸው ጊዜ በነፍሱ ደስ ተሰኙ፣ በስጋውም አለቀሱ። እርሱንም ለመቀበል እንደወረዱ አወቁ። ሁለተኛም በድባቡ ውስጥ ያለው ከፀሐይ ይልቅ ይበራል አለ። ይህንንም ሲናገር ፊቱን ለመናውን በራ። ነፍሱንም ለጌታችን ለኢየሱስ ክርስቶስ ለመድኃኔ ዓለም ጥቅምት ሀያ ሰባት ቀን ሰጠ። እድሜውም ሰባ አራት አመት ነው። በአርባ ሰባት አመቱ ዲያቆን ሆነ። በዘጠኝ አመቱም ምንኩስናን ተቀበለ። ዳግመኛም በዘጠኝ አመቱ ቄስ ሆነ ቄስ ሆነ። በዘጠኝ አመቱም በሰላም አረፈ። የመድኃኔ ዓለም ይቅርታውና ቸርነቱ እኛን ሁላችንንም ህዝበ ክርስቲያን ይጠብቀን፣ አሜን። ወንድሞቼ ሆይ፣ የዚህ ጻድቅ የአባታችን የተክለ ማርያም ገር ቀላል አይምሰላችሁ። እንዳይሰለች የሰማነውንና ያየነውን ሁሉ አልጻፍንም፣ የታወቁትን ነገሮች ግን አልተውንም። እርሱ ጌታችን መድኃኔ ዓለም ያውቃል። ለእግዚአብሔር መስጠት ምን ያጎርለዋል? መድኃኔ ዓለምም የወደደው ሰው ንዑድ ክቡር ነው። በልቡ ሐሳብ የመከረው ለመባጭውን የገለጸለት የመድኃኔዓለም በዓል ያከበረው በጸለየ ጊዜ የስቅለቱንና የሞቱንም መታሰቢያ ያደርግ ዘንድ በግልጽ ተናገረው። መታሰቢያውንም ከፍ ከፍ አደረገ። መድኃኔዓለም ክርስቶስ ለተክለ ማርያም ስለገለጸው ራእይ ለቅዱሳን ሁሉ እርስ በርሳቸው ክብርን እንዳደላቸው መጠን ማዛቸው እየራሳቸው ነው። ለቅዱሳን ሁሉ ረዳታቸው እርሱ ነው። የክብር ባለቤት የሆነ መንፈስ ቅዱስም አጽናኛቸው ነው። የመድኃኒ ዓለም ይቅርታውና ቸርነቱ የመባጨውን ልመናው እና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ጋር ለዘላለም ዋጽለንቶ ይኑር፣ አሜን። በሰማያትም ላይ በወርቅና በእንቆይ ተሰሩ አስር ቤቶችን አየ። የሽልማታቸውም ሁኔታ እጅግ ያንጸባርቃል። የመካከለኛዋ ቤትም በላያዋ ድባብ አለባት። በዚያ ድባብ ራስም እንደ ፀሐይ የሚያበራ ትልቅ ትምህርተ መስቀል አለው። በዚያ ድባብ ዙሪያም የወርቅ መርገፍ አንድ እየሆነና እየተለያየ ይወርድ ነበር። በዚያ ቤትም በሁለመናው ላይ እንቆይ ተደርድረውበታል። ዳግመኛም የዚያች ቤት የሶስቱ ደጃፎቿ መሸከሚያ ሶስት የወርቅ ገመዶችን ከተማ ያወረዱ፣ በድባቡ ላይ ያለውንም የመስቀሉን ግንድ ሳቡ። ቅዱስ ሚካኤልም ደጃፎቿን ከፈተ። በውስጧም ስራው የማይታወቅ መንበር ነበረ። ብሩህ ደመናም ሸፍኖት ነበር። በላዩም ትንሽ ሕፃን ተቀምጦበታል። መብዓ ጽዮንም መላኩን ከዚህ የሚቀመጠው መነኩሴ ማን ነው? አለው። መልአኩ መድኃኔዓለም፣ የመብዓ ጽዮን ነፍስ ማደሪያዋንም ከዚያ ከዚህ አደረገ በወደዳ ቀን። ይጠራታል ይነጋገራታል ይነጋገራላት ማለው አባታችንም ይህን አይቶ የአምላክን ጥበብ አደነቀ ዳግመኛም በዚያ ቤት ውስጥ አኗኗራቸው አንድ የሆነ ሶስት ነጫጭ በሮች ቁመው ነበር ነፍሱ ግን ነፍሱን ግን መልአኩ አልተረጎመለትም ጥበበኞች ቅዱሳን ግን በአካል ሶስት የሆኑ ስላሴ ናቸው ብለው ተረጎሙ ዳግመኛም አጉሜን አንድ ቀን መንፈስ ቅዱስ ይዞ ወደ ሰማይ አሳረገኝ። በዚያም እንደ ደመና የተዘረጋ እንደ በረዶ የነጣ አየው። በዚያውም ላይ ብዙ ቅዱሳን በፈረስ ተቀምጠው እርስ በርሳቸው ይጫወታሉ። ዳግመኛም ከነሱ ላይ አወጣኝ። በዚያም እንደነሱ ፈረሶቻቸው ነጫጮችና ዝንጉርጉር የሆኑ ብዙ ቅዱሳን ሲጫወቱ አየሁ። ከቀደሙትም ይልቅ እነዚህ ፈጽሞ ያምራሉ። ከዚያም አባቴን አየሁት። ያየሁትም ሁሉ ስለ መድኃኔዓለም መታሰቢያ እንደሆነ አወቀው። በዚያም ጊዜ ከሱ ጋር ተገናኘው እሱ ጌታም የብርሃን ልብስን ሰጠኝ። ከዚያም አንስቶ ከቀደሙት ይልቅ የረዘመ የተዘረጋ ደመና ያለው ወደ ሦስተኛው ሰማይ አወጣኝ። በላዩም መድኃኔ ዓለምን ከእናቱ ከቅድስት ድንግል ማርያም ጋር አየሁት የመላእክትና የሰው ከተማዎችን ሞልተዋል። ዳግመኛም ከፀሐይ የሚያበራ ደስ የተሰኘ ሰውን አየው። ጌታችንም ክብርና አለልና የክብር ልብሶችንም ብዙ ፈረሶችንም ለእነዚህ ቅዱሳን ስጣቸው ብሎ ሰጠው። በዚያን ሰዓት ያ ሰው የመድሃኔ ዓለምን ፈረሶች ሳበ ለሕፃኑም ሰጠው። እርሱም አስቀድሞ ከጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ፈረሶችና የክብር ልብሶችን ስለወሰደ ፈርቶ ከሱ አልወሰደም። ጌታችንም ተመልሶ የብርሃን መስቀልን ተቀበላ አለው። የዚያን ሰዓት የብርሃን መስቀልን ከጌታችን ተቀበለ። ጌታችንም ይህ የሚቀበለውም ወዳጅ መምህር ዮሐንስ ነው አለኝ። ከዚያም ከዚህም በኋላ ጥቋቁሮች የሚስቡት ጥቁር አውሬ ናቸው። ከኋላውም አይነቱ ጥቁር የሆነ ሽታው የከረፋ ትልቅ በሬ ይከተለዋል። ከዚህም በሬ በኋላ ጥቋቁር ሰራዊቶች ቀስና ጦሮችን ይዘው ይከተላሉ። መድሃኔ አለምም የመላእክት አለቃ ቅዱስ ሚካኤልን ተነሳና በዓለም ውስጥ ወዳሉት ይወርድ ዘንድ በግንዘዝ አለው። መታተቢያን የሚያደርጉትን አገር ሰዎች ግን እነሱንና ልጆቻቸውን አትንካ ከሀገራቸውም አትድረስ አለው። ነገር ግን አውሬ ወደሚሄደው ይህ አውሬ እና ጥቋቁሮች ሰራዊቶች ይከተሉታል። ከዚያም ተነስቶ አባታችን መባጬውን ወደ መድሃኔ ዓለም ደረሰ። አውሬው ከጥቋቁሮቹ ጋር ወደ ገሌ ሀገር ላካለው። መድሃኔ ዓለምም አውሬውን ያለ ስድስቱ ደብር በቀር ወደ ገሊያ ሀገር ሂዳለው። ያ ያቀናተኛ ግን ወደ መባጬውን ሀገርና ደብር ሄደ። መድሃኔ ዓለምም በእርሱ ላይ ተቆጣ። ያን ቀናተኛም ወደ ሷ መጣው ስታውቅና ስትረዳ ሳለ የሞቱን መታሰቢያ ወደሚደረግበት ለምን ገባህ አለው! ጌታችን መድኃኔ ዓለምም ጋኔን የተባለውን አውሬ ከዚያ ሀገር አስወገደው። የዚያን ጊዜ ሽልማቶቹን ይገፉት ዘንድና ሁለመናው እስከሚቃጠል ድረስ በጅራፍ ይገርፉት ዘንድ አዘዘ። በሰንሰለትም የኋሊት አሰሩት። አስረውም እየጎተቱት ወሰዱት። እርሱንም አይተው ጓደኞቹ አለቀሱ። ይህም የሆነው መስከረም አንድ ቀን ነው። ከዚህም በኋላ አባታችን መብዓ ጽዮን ጌታችን ከመድኃኔዓለም ከመንበሩ ፊት ወደቀ። አውሬውንና ጥቋቁሮቹን በሬውንም ያስወግድለት ዘንድ ለመነው። ጌታዬ መድኃኔዓለም ሆይ የጠፋውንም ሁሉ ማርልኝ ሲል ጸለየም። አንተ ስላደረከው የሞቴን መታሰቢያ ምሬ ልለሃለሁ አለው። መድኃኔዓለምም ይወጡ ዘንድ አዘዘ። የዚያን ጊዜም ጥቋቁሮቹ ሰራዊቶች ከአውሬውና ከበሬው ጋር ወጡ እያቻኮሉ ወደ ወሰዷቸውም አላወቀም። ከዚህም በኋላ አባታችን እንደ ልማዱ በዕለት ዓርብ የመድኃኔ ዓለምን መታሰቢያ ያደርግ ዘንድ አሰበ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም በሕፃን አምሳል መጣ። አንገቱንም አቀፈው፣ ሁለመናውንም በብርሃን ሸለመው ራሱንም ይዞ ፊቱንና ጉንጮቹ እንዳሰሰው። ከሱ ጋራም ተጫወተ። እናቱም የልጇን የመድኃኔዓለም ያለ መርህራየውን ባየች ጊዜ ያሰጠው ቃል ኪዳን ቀርቶሃልና አለችው። አዎ ቀርታኛለች፣ አሁን እፈጽምለታለሁ። እናቴ ሆይ ስለአንቺና ስለሞቱ ስላንቺና ስለሞቴ ህማምም ስለደሜም መፍሰስ በፊትሽ እምልለታለሁ አላት። ብዙ መሃላውንም አሁንም አለ። የዚያን ጊዜ ከእንግዲህም በኋላ ለመታሰቢያ ህብስትና ጽዋን ያዘጋጅ ያሳምርም ዘንድ የሚያስበው ሰው እስከ መጨረሻው ድረስ ከሱ አልለይም። ዘወትር አልተወውም አለ። ብዙ ኃጢአት ቢኖርበትም ይተውለታል ይተውለታል። በቁርጥ ልቡናና በንጹህ ሀሳብ ሥጋዬን እና ደሜን ለመቀበል ወደ ቤተ ክርስቲያን ቢገባ ሶስት እልፍ ነፍሳትን ከእሳት ባህርና ከሲዮል ያወጣ ዘንድ ስለ ህማሜና ስለ ሞቴ መታሰቢያ ይህም አልሁልሽ። እናቴ ሆይ፣ ስላንቺ ይህን አስራት የሰጠውትን መታሰቢያን የሚያደርገውን ወደ እኔ አመጣዋለሁ አላት። እናቱም ተነሳ ጉልበቱን ሳመች፣ አመሰገነችውም። የጌታችንና እና የአምላካችን የመድኃኔ ዓለም ቸርነቱ የመቤታችን የቅድስተ ቅዱሳን የድንግል ማርያም ረድኤቷ የአባታችን መባጨውን ቃል ኪዳኑ በአገራችን በኢትዮጵያ በህዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። አቡነ ዘበሰማያት